ሕዝበ ሙስሊሙ የአረፋ በዓልን ሲያከብር እርስ በእርስ በመደጋገፍ እና ለሀገር ሰላም በመጸለይ ላይ መሆን አለበት ሲሉ በኦሮሞ ብሔረሰብ አስተዳደር የከሚሴ ከተማ የሃይማኖት አባቶች ተናገሩ። 1446ኛው የዒድ አል አድሃ አረፋ በዓል በከሚሴ ከተማ ተከብረዋል። ኢማም ኢብራሂም ተጨማሪ አለው። 1446ኛው የዒድ አል አድሃ አረፋ በዓል በከሚሴ ከተማ በድምቀት ተከብሯል። በበዓሉ የተሳተፉ የሃይማኖቱ ተከታዮች በዓሉን በመደጋገፍና በመረዳዳት እያከበሩ መሆኑን ተናግረዋል። እነዛ አይታሞችንና የቲሞችን በመደገፍ የተለያዩ ከፍቷቸውና አባት በማጣታቸው ከፍቷቸውና ና አዝነው ተክዘው ይህንን በዓል እንዳያሳለፉ በማለት ከዓለም ላይ ከሚገኙ ሙስሊም ማህበረተሰብ አባላት አካላት ላይ የተለያዩ ብርን በመሰብሰብና በማዘጋጀት ይህንን ኢድ የተዋበና የፈካ ሆኖላቸው እንዲያሳልፉ ብዙ ጥረት አድርገናል። መጀመሪያ ደረጃ እናት አባታችንን እንዘይራለን። ከዘየርም በኋላ የተገኘውን ወይ ማዘር ወይ ፋዘር ያዘጋጁትን ምግብ እሱን እንቀምሳለን፣ በማህበር ሆነን በቤተሰብ ከዛ በኋላ ከቀመስን በኋላ ጎረቤት የሚገኙ ምስኪኖችን፣ ደካሞችን፣ እናት የሌላቸው አባት የሌላቸውን እነሱን አስታውሰን ካለን ላይ ለእነሱም እናካፍልና እነሱ ጋር ሂዱን ፈታ ብለን ነው የምንውለው። የከተማው የሃይማኖት መምህር የሆኑት ኡስታዝ ጦይብ ጀማል የኡድህያ ወይም የእርድ ስነስርዓት የሚያደርጉ ሰዎች አንድ ሶስተኛውን ለሚስኪኖችና ለተቸገሩ አካላት ሊያደርሱ ይገባል ብለዋል። ይሄንን በዓል ደግሞ በተለየ በደመቀ ሁኔታ ለማሳለፍ ሁላችንም ያለ የሌለውን የቲሞች ይኖራሉ፣ የተለያዩ አቅመ ደካማዎች ይኖራሉና ስለዚህ እነዚህን ሰዎች እኔ ውድህያ የማርድ ከሆነ ለሶስት ቦታ ከፍዬ አንዱን የዛኑ ቀን እንመገበዋለን፣ አንደኛውን ደግሞ ለሚስኪኖች ነው የምንሰጠውና ይሄንን በአግባቡ እየሰጠን እንሻላ ሁላችንም ተደጋግፈን መቆየት አለብን። የከሚሴ ከተማ አስተዳደር ከንቲባ ሸሪፍ ቃሲም ሕዝበ ሙስሊሙ በዓሉን ሲያከብር የመቻቻል እና የሰላም እሴቶችን በማጎልበት እንዲያከብር ጠይቀዋል። ሰው ጎረቤቱን፣ ጓደኛውን እንደዚሁም ደግሞ አካባቢ ላይ ያለውን ካለው እያካፈለ በደስታ አብሮ የሚያሳልፍበት በዓል ነው። ይህ በዓል የመቻቻል፣ የሰላም፣ የፍቅር፣ የብልጽግና እንደሆንልን እየተመኘው በከተማችን ያላችሁ ነዋሪዎች በሙሉ ይህን በዓል ስናሳልፍ የከተማችንን ሰላም ቀጣይነቱን የምታረጋገጡበት ወንድማማችነትና ይህ ትማማችነትን የምታጠናክሩበትና በመራዳት፣ በፍቅር፣ በአንድነት የምታሳልፈት በዓል መሆን እንዳለበት ምክሬን መግለጽ እፈልጋለሁ። የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ አህመድ አሊ በበኩላቸው የተገኘውን ሰላም ዘላቂ ለማድረግ በሚሰሩ ስራዎች ህዝብ ሙስሊሙ እንደከዚህ ቀደሙ ለሰላሙ ተባባሪ ሊሆን ይገባል ብለዋል። በዞናችን አሁን እየታየ ያለውን እፎይታ ያለውን የአየር መቀየር የሰላም ፍላጎት በዘላቂነት ሰላሙ ላይ በጋራ በመስራት ይህንን ማንነት በሰላሙ ላይ የሚያዘውን ሌሎችም እምነቶች በጋራ በመተባበር አብረን የምንቆምበትን ሰላማችንን እጅግ በጣም በጠነከረ ሁኔታ መትከል እንዳለብን ለሰላማችን የማይበጁንን ኃይሎች ማህበረሰባችን እንደ ማህበረሰብ የሚያገልበትና የሚያወግዝበት ክብረ በዓልም እንዲሆን ይሄ ለማህበረሰቡ መልእክት ማድረስ እፈልጋለሁ።